የሃቻምናው ድንጋይ ዘንድሮም እንዳይመታህ መላ ፈልግለት። እንዴት ሰንብተሃል ወዳጄ? ይህ አጀንዳው ወላፈን እንዴት አድርጎ ሰንብቷል? እነ ጭር ሲል አልወድም ትኩስ አጀንዳ እየፈበረኩ ከሰላም ውሎ አዳር እያራቁ ነገር አኝከን ስናመነዥክ ውለን እንድናደር አደረጉና አይደል ነው ወይስ አንተ እኔ እንደ ተሰማኝ አልተሰማ ይሆን አይታወቅም። እኮ ዝም ብዬ የራሴን ስሜት ጫንኩብህ። ይቅር በለኝ ወንድሜ። ግራ እንዳትጋባብኝ ቀጥ ብለን ወደ ሳምንታዊ ጨዋታችን መግባት ይሻልን ይመስለኛል። የሳምንታዊ ጨዋታችን መነሻ እንደምታውቀው ያው የኔና የማማ ድባቤ መኖሪያ ግቢ መሆኑን ታውቃለህ። የኔና የማማ ድባቤ መኖሪያ አልኩ፣ ልክ ነው። እስካለሁበት ድረስ የኔና የሳቸው መኖሪያ ነው፣ ወይስ ቅደም ተከተሉን አስተካክዬ የማማ ድባቤና የኔ መኖሪያ ነበር ማለት ያለብን? ያው ነው ወዳጄ፣ ስልቻ ቀልቀሎ ቀልቀሎ ስልቻ ማለት ነው። ችግራችን ደግሞ ይሄው ነው። ጥቃቅን በዕለት ሕይወታችን ላይ አንዳች ለውጥ የማያደርጉ ሐረጋትና ነጠላ ሰረዞችን አጀንዳችን እያደረግን ጸጉር በመሰንጠቅ ከዋና ጉዳያችን እየራቅን አጉል ቦታ እንደርሳለን። ስለዚህ እኔም በሳቸውና የእኔ ቃላት ደጅ ለደጅ ስንንከራተት አጉል እንዳንሆን ተከተለኝ። አንዳንድ ጊዜ ዳው ዝብሎ ነገር ልብ ውስጥ ገብቶ አያብሰለስልም። ሰሞኑንም እንደዚሁ አድርጎኛል። ምን ሆንክ ብትለይ ግን ወንድሜ የሙት ይሄንን ሆንኩ የምልህ ምንም ነገር የለኝም፣ ግን ዝም ብሎ ጥፍት ውስድ ያደርገኛል። ከተፋውበት ስመለስ ድንግርግር በሚል ስሜት ውስጥ ገባና የባሰ ግራ ጋባልሃለሁ። ከዚህ እንግዳ ስሜቴ ጋር ስታገል ቆይቼ ሳምንታዊ የቡና ሰዓቴ ስለደረሰ ሳልጠራ በፊት አልኩልህና ተነስቼ እየተጎተትኩ ወደማ ማደባቤ ጋር ሲሄድ ከየት መጣ ያላልኩት እንቅፋት ክፉኝ አንጉዶ መሬት ሊያስልሰኝና ጥርሴን ሊያስለቅመኝ ለትንልሽ ነው የተረፍኩልህ። ምን አባቱ አልኩና በሁኔታው ተናድጄ እያልጎመጎምኩና ከመውደቅ ራሴን ለመከላከል ስንደፋደፍ የዛቁትን አቧራ ከልብሴም ከመዳፌም ላይ እያራገፍኩ ገርበብ ያለውን የማማ ድባቤን ሳሎን ለአመል ያህል አንኳኩቼ ገፋ ሳረገው ማማድባቤ ወደ ፊት ተንደርድረው እየመጡ አንተ ወደ ገለቡ ተርፋሃል አሉኝ ሰውነቴን እየደባበሱ አዎ ተርፌያለሁ ማማ ድባቤ አዩኝ እንዴ አልኳቸው አየሽኝ እንዴ ማየት ብቻ እንዴ? በየት በኩላዩ? አንተ ይች መስኮት ትንቃታለህ አይደል? ያለ መመልከቻዬን እዚህ ጋር ሆነው በደንብ ታይቶት ነው እንዴታ። ተምዛግ ዝገዛፍ ስትልኮ፣ ጎበዝ የጣለው ዛፍ ምስጋን ይንሳው። እንዳወዳደቅ ነስ ትነሳለህም አላልኩም ነበር። እንዳው ግን ምን አግቶ ነው ልጄ እንቅፋት? እማማ ደባቤ፣ ከየት የመጣ እንቅፋት ነው ደግሞ እዚህ ግቢ ውስጥ የሚጠልፍ እኔ ምን አውቄ ብሎ ድንገት አምዘገዘገኝ፣ እንጂ ግን እኔ ምን አውቄ ማለት ምን ማለት ነው? ያው አላውቅም ማለት ነው። እስቲ ለማንኛውም ተቀመጥ። ግን እንዴት ነው እንዲህ አምዘግዝጎ መሬት ያስላስህን እንቅፋት ምንነት አታውቀው? እሱንማ አውቀዋለሁ፣ ድንጋይ ነው እኮ። ከየት የመጣ ድንጋይ? እሱንማ ማን እንዴት አውቃለሁ። ማማድ ባቤ እግር አለው አይተዋል? ምኑ ድንጋዩ? ሰምተሃል? ድንጋዩ እግር አለው አይተዋል? ድንጋይ ቤት አገር ነው እግር ያለው ማማድባቤ እና እግር ከሌለው ድንጋይ በገዛ እጁ እዚያውም አንተ በር ላይ ከየት መጣ እንዴ? በእውነት እሱ እንኳ ያላወቅኩም ማማድባቤ ከየት እንደመጣ እንዴት አውቃለሁ? አረተው ልጅ የቶ ይሄ መልስ አይደለም። እንቅፋት የሆነብህን ድንጋይ ዞር ብለህ ካላየኸው፣ ከየት የመጣ እንደሆነ ካላወቅከው፣ ወይ ለማወቅ ካልፈለክና ችላ ካልከው እኮ ነገ መልሶ አንተን ይጎዳሃል። ምን ይላለ ይሄ አረማማድባቤ እንዴ? ነው አረማማድባቤ ማለት ዛሬ የመታህን ድንጋይ ልብ ብለህ አይተኸው ከየት ተንከባሎ እንደመጣ ለይተኸው፣ ወይ ወደ ቦታው ካልመለስከው፣ ወይ አንድ መላ ካላበጀህለት ካንተ አልፎኛስ የሚቀርልን ይመስልሃል? እሱስ ልክ ነው። እና ልክ ከሆነ ሂድና አንሳ ቦታ ስጠው እንጂ፣ ምንም እንዳልተፈጠረ አፍ ጆሮ የሌለውን ድንጋይ እየተራገምክ ብታልጎመጉም ምን ያተርፍልሃል? እየተራገምክ እና ያላየው መስሎ ነው ስራገም እና እንዴ፣ ምን ብዬ ምን እንዳልክማ እኔ እምነውቅልሃለሁ ራሱ ወቀው፣ እንጂ አሁን ሰማሁ አላሉም? ማ እኔ ሰማሁ አልኩ፣ እንዴ አሁን በአሁን ሊክዱኝ ነው? እማማ አድባቤ ለምን ብዬ ነው ምክድህ? አየሁህ አልኩ እንጂ ሰማሁህ ወጥቶኛል። እና ባይኖ ሆኖ የሰሙ አሳምሬ ነዋ፣ ያውም ዞረ በግልምጫ ፍርድሜ እያበላው ትክዳለህ? እርሶ ነገር በቃ ይሁንለት። በላውኒድ እናንስተ ቦታው ላይ መልሰው አለ በለዚህ። ኋላ ረስተው ስትመለስ መልሶ ያነግዱህና፣ ስም ትቀይራለ። ማ አንተ እንጂ እንግዲህ አድባቤ ናት። የምን ስም ነው የምቀይረው? የራስህን ምትኬን። እንዴ ምን ተብሎ ነው የሚቀየርልኝ? ድንጋይ አረማማ አድባቤ እና ስትሄድ የመታ ድንጋይ ስትመለስ መለስ ከደገበ ድንጋዩ እሱ ሳይሆን አንተ ነህ ሲባል አልሰማህም? ይልቅ ሂድ ቅደመውና ቦታ ላይ መልሰው ሲሉኝ በውስጤ አስገቡልኝ እያልኩና በከባድ ንቆራቸው እየተገረምኩ ሄጄ ድንጋዩን አንስቼ አገላብጬ ተመለከትኩት። እውነትም ድንጋዩ ከኔ ክፍል የበረንዳ መሠረት ላይ ተፈንቅሎ የተንከባለለ ነበር። እንዴት እንዳላስተዋልኩት እየገረመኝ ወስጄ ቦታው ላይ ሳድርገው ልክክ ብሎ ገባ። ዳግመኛ እንዳይፈነቀልም አነስ ያለች ድንጋይ ፈልግ ያጉርሸው። ወደማማ ድባቤ ስመለስ ወንድምን አገኘው አሉኝ። አረ ማማ ድባቤ አሁንም አይስደቡኝ በቃ ቦታውን አግቼ ቦታው ላይ መልሼዋለሁ። ይህም ማድረግ የነበረብህ መጀመሪያ ነበራ ሲሆን አስተውለህ መሄድና እንቅፋታውን ጉዶ ሳይዘርርህ በፊት ይሄ ያልተለመደ ድንጋይ ከየት መጣ አብለህ አስተውለህ አውቀህ ቦታውን ማስያዝ እሺ፣ እሱም ይቅር ሰው ነህና ተዘናግተህ ካነቀፈህም ቆም ብለህ ያነቀፈህ ድንጋይ ለሌላ ሰው ዳግም እንቅፋት እንዳይሆን ቦታ ማስያዝ እንጂ ምንም እንዳልተፈጠረ እርግማን እያወረድክበት ብቻ መሄድ አልነበረብህም። እጅ ካላረፈበት እርግማን ድንጋይ ከነበረበት ቦታ ፈቃ ያደረገውም ልጄ እሱስ ልክኖት። የዚህ ዘመን የሁሉ ነገር ችግራችንም ይሄው ነው። እየቱ ትላንት ያጋጠመንን ነገር ዛሬ ላይ ማረም ሲገባን ሳናርመው እየቀረን መልሶ ወደ ትላንት ይወስደናል። ትላንት የመታን ነገር እየተንከባለለና ቦታ እየቀየረ ደጋግሞ ያነጉደናል። ስለዚህ ኑሯችንም ሕይወታችንም በተንከባለለ ድንጋይ መደናቀፍና መንገዳገድ ሆኖ ይቀራል። በሀገራችን የምታየው ነገር ሁሉም በጊዜ መታረም ወደ ቦታው መመለስና መፍትሄ ማግኘት ያለበት ነገር ችላ እየተባለ መልሶ እየተንከባለለ እንቅፋት እየሆነ ሰውንም እያነቀፈ ይኸው ኑሮውን የልቅሶና የእንቅፋት አድርጎ ቀረ። አልገባኝ መማመድ ባቤ፣ ምኑ ነው ያልገባህ? አሁን ያሉት ሁሉ አሁን ያልሽ ሁሉ ይሄማ ካልገባህ ሂድ ጡጦ ግዛና፣ ነልጋት ምን ይላል? ይሄ ምን ነው ያልገባህ? አሁን ድንጋው ነው እንቅፋቱ። ስለ ድንጋዩማ ገብቶኝ እኮ በቦታው አስገባሁት። እና የአገርህንም እንቅፋት እንደዚህ አድርገያ። ይሄ እርስ በርስ የሚያባላን እያሰለሰ ነፍጥ የሚያማዝዘን እኮ አዲስ ነገር ተፈጥሮ አይደለም። አንተን እንዳነጎደህ ድንጋይ አምናም ሃቻምናም ያነጎደን አሁንም ካላነጎድኳችሁ እያለ በግራ በቀኝ የሚያንጎዳጉደን ይህንን ለአንዴና ለመጨረሻ ጊዜ ቦታውን አይተህ ለይተህ አውቀህ ተረድተህ የመጨረሻ መፍትሄ ካልሰጠኸው ዛሬን ያለፈ ሲመስልህ ከነገ ወዲያ ደግሞ ተንከባሎ ቀድሞ መንገድ ዘግቶ ይጠብቀሃል እና ኑሮህ ወይ በእንቅፋት መነጎድ ወይ የተንከባለለ ድንጋይ መግፋት ሆኖ ነው የሚቀረው። ልጃ ወይ ጉድ እና ምን ይሻላል? ይላሉ ሰው አመድባቢ። የሚሻለው ድንጋዩ የሚንከባለልበትን ቦታ መለየት ለይቶ እንዳይንከባለል አድርጎ መገንባት ለአንዴና ለመጨረሻ ጊዜ የሚሆን መፍትሄ መሻት። አሁን አንተን ያደናቀፈህን ድንጋይ የታረከው እሱን ወደ ነበረበት ቦታ መለስኩት፣ መልሰስ በሌላ ትንሽ ድንጋይ አስደገፍኩት። ደግ አርገሃል። ሆኖም ይሄ ግን ጊዜያዊ መፍትሄ እንጂ ዘላቂ አይደለም። የሸጎጥካ ድንጋይ ሸርተት ስትል ፈንቅሏት ወጥቶ ዳግም ችግር ሊሆን ይችላል። ስለዚህ ነገ ዛሬ ሳትል ያንን እንቅፋታም ድንጋይ ስሚንቶ ፈልግና ዳግም ተፈናቅሎ እንቅፋት እንዳይሆን በደንብ መምረግ መለሰን ያስፈልጋል። እሺ፣ ይሄ በጣም ጥሩ መፍትሄ ይመስለኛል። አዎ፣ ዋጋ ቢያስከፍልም ጭክን ብሎ ያወጣውን አውጥቶ ዘላቂ መፍትሄ መሻት እንጂ በመወታተፍ እንቅፋትን ለዘለቄታው አታስቀርም። አረ ልክ ብለዋል። እንዲያውም ቡናችን ጨርስና ዛሬውኑ ስሚንቶ ፍለጋ ሄዳለሁ። ጓሸን ልጅ ይሄ ነው አየህ፣ ወዲያው ወደ መፍትሄ ሲሉኝ የማታውን ነገር አስታወስኩና እማማ ድባቤ ግን የማታውን ነገር ሰሙት እንዴ አልኳቸው የቱን ነገር አሉኝ ግንባራቸውን ኩፍትርትር አድርገው መንቀጥቀጡን ምነው እሷንም እንደንቅፋት በስሚንቶ መርጎ ማቆም አማረክ እና ምነው አልክ እንደ በምን ትዝ ብሎህ ነው አይ አልበዛም ወይ ብዬማ እማማ ድባቤ በጣም ተደጋገመ እኮ እና፣ ለዚህ ድባቤ ምን አቅም አላት ብለህ ነው? እሱ ልክ ነው። በቃ ግን ምንም አይደረግም ነው በቃ እንዲሁ ዝም ዝም ነው። እማማ ድባቤ ይሄን እኔ ምን አውቅልሃለሁ፣ ልጄ፣ ይሄ ከአቅሜ በላይ ነው። ሪፈር ላድርግህ እና ታዲያ ድባቤ ምን ልታደረግ ትችላለህ ብለህ ነው? አይ እርስዎ ሳይሆኑ ያው አገር የሚመለከታቸው ሰዎች የሆነ ነገር ማድረግ የለባቸውም። ታዲያ አስቀድመህ እንደሱ ብለህ አትጠይቅም? እንደሱ እኮ ነው ያልኩት። ሐሰት አልበዛም ተደጋገመ እኮ ነው ያልከኝ፣ ያው በሉት እና እሱስ ቢሆን ድባቤ መሬትን ደግፋ አታቆም ምን ልታደርግልህ ትችላለች? አሁንም አጭራሽ ለምደን አረፍን እኮ ልጄ። የባሳታምጣ አብለን ወደ እሱ ማንጋጠጥ እንጂ እኛማ ምን አቅም አለን ብልህ፣ እሱስ ልክ ነው። ባይሆን አቅሙ እውቀቱ ሃላፊነቱ ያላቸው መንቀጥቀጥ ጋር ተላምደን እንደተዘናጋን አንድ ቀን የከፋው መጥቶ ጉድ እንዳያደርገን አይመጣም ምን ትተሽ ይመጣልን ባሰብሽ እንዳለችሁን አፈቁ ለአንድ ሰሞን ሳይሆን እንዳለ ምናልባቱ የከፋ ነገር ቢመጣ ሰው ምን ማድረግ እንዳለበት መምከር ማሳወቅ ሲገባ ቄሱም ዝም መጽሐፉም ዝም መሆኑ ልክ አይመስለኝም እኮ እኔም እኮ እሱን ማለቴ ነው እማማ ድባቤ ቢያውኮ በየፌስቡኩ ሰው በቃ መዝጋቢነት የተመደበ ይመስል ዛሬ ከምሽቱ ምናምን ሰዓት ከሌሊቱ እንትን ሰዓት በቃ ቀን በጠራራ ፀሐይ እኩለ ቀን ላይ ያለ ወሬ ሲቀባበል አንዳች ነገር ሊፈጠር ይችላል የሚል ስጋት ያለው አይመስልም። እሱን እኮ ነው ያልኩህ። መልመድ ክፉ ነገር ነው ልጄ። ለምናልባቱ ለሳት ትዘጋጅ እጅህን አጣጥፈህ ትቀመጥና የከፋው ቀን የመጣ ቀን መግቢያታት አለ። ይሄ ደግሞ ለመሬት መንቀጥቀጡ ብቻ ሳይሆን ለሁሉም ነገር በቂ ዝግጅት ያስፈልጋል። ይሄን እናጅሬ እጃቸው የሚደርስበት ቢሆን ስንቱም ባየነው። እንዴት አድርገው አጦዙት። እናጅሬ ማለት እናጅሬን ረሳቸው። ይህንን እኮ ያልኩ የመከራው ቀን ሲያልፍ ደግሞ የሚመጣ አይመስለንም። የዛ የጉንፋን ወረርሽኝ የኮቪድ ጊዜ እያሸበሩ የአፍ መለጎሚያውን የጓንቱን፣ የማጽጃውን፣ የምናምኑን ዋጋ የትና የት እንደሰቀሉ ተረስተው ነው። እሱማ እንዴት ይረሳል ድማ። ይህም ከአቅማቸው በላይ ሆኖባቸው እንጂ የመሬት መንቀጥቀጥ ማቆሚያ ታኳለን እያሉ እስኪ በቃቸው በዘረፉን ነበር ልጄ። ይልቅ የዚህ አገር ነገር አንዱን ስታነሳው ወደ አንዱ እያለ መከራ ነው። ያልከውን በጊዜ አድርግና ዛሬ እኮ የመርዋን እናስፈጥራለን ረስተው ነው ሲሉኝ ልቤ ትርክክ አለ። ረስቸው ሳይሆን አውቅ የነበር ምሸሸው። አሁን ግን የሚቀርልኝ አልመሰለኝምና ማምሻችንን አብዬ ምርን ለማስፈጠር ስንሄድ ከልጃቸው ጋር እንድንታያይ ነው። ስሸሸው የከረምኩት ነገር አፍጥጦ ፊት ለፊቴ ሲመጣ ምን ማድረግ እንደሚገባኝ ግራ ተጋብችልሃለሁ። ሆኖም ፈጽሞ የማይቀር ነገር ነውና የሚሆነውን ነገር እንዳጫውትህ የሳምንት ሰው ይበለን ተባብለን ብንሰነባበት የሚሻል አይመስልህም? የሚሻለው እሱ ነው ወዳጄ፣ ቸርሰን ብትልኝ። የሳምንት ሰው ይበለን። ምትኬ ነኝ፣ ከነመንበሩ ጠላፊ ሰፈር